ሰላም ጤና ይስጥልን። ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት 3 2017 ዓመተ ምህረት ከአንድነት ሚዲያ ዜና ይዘን መጥተናል። ተከታተሉን። አማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ የአገዛዙ ወታደሮች ከማይቀረው ድል ለመሳተፍ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ከዚህ ቀደም አንድ ወጥ የሆነ የፋኖ አደረጃጀት እስኪቋቋም በጉጉት ሲተባበቁ የነበሩት በአገዛዙ ውስጥ የነበሩ ወታደሮች በዚህ ሁለት ቀናት ብቻ በግፍ እየፈለሱ ወደ ፋኖ እየተቀላቀሉ ይገኛሉ። ከመከላከያ ሰራዊት ከአድማ ብተናና ከሚኒሻ ግፍን በመቃወም በርካታ ቁጥር ያላቸው ወታደሮች የአማራ ፋኖ እየተቀላቀሉ ነው። ይህ ያስደነገጣቸው የአገዛዙ ምንጣፍ ጎታቸው ወታደራዊ አመራሮች በአንዳንድ ቀጠናዎች ላይ የሚገኙ ወታደሮቻቸውን ትጥቃቸውን እንዲጠረነፍ እያደረጉ መሆኑ ተሰምቷል። በዚሁ ዛሬ ሰባት የአገዛዙ ጦር ፋኖን ተቀላቅ ተቀላቅለዋል። በ በዛሬው ቀን ግንቦት ሶስት 2017 ዓ ም ብቻ ከብልጽግና መዋቅር ከርተው የአማራ ፋኖ ብሔራዊ ኃይል አዲስ አለማየሁ ሰባተኛ ክፍለ ጦርን ሰባት ያገዛዙ አገልጋይ የነበሩ አንድ አድማ ብተናና ስድስት ሚኒሻዎች ተቀላቅለዋል። ከዚህም አራቱ መብረቆ ብርጌድን፣ ሶስቱ ተድላጓሩ ብርጌድን ተቀላቅለዋል። በሌላ የግንባር ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮራንድ አሳምኖ ክፍለ ጦር ቃሊም ላይ ጠላት በመቶች ሙትና ቁስተኛ የሆነበት ድጋሚ ታላቅ ድል ተጎናጸፉ። ምስራቅ አማራ ኮራንድ አሳምኖ ክፍለ ጦር ቃሊም በ በሶስት ግንባር አባይ ተራራ፣ ደብር ተራራ እና ቃሊም ሚካኤል ላይ ከምሽት አራት ሰዓት ጀምሮ እስከሌሊት ስምንት ሰዓት ተኩል ድረስ በዘለቀ ከባድ ውጊያ ጠላት በበርካታ ሰራዊቱ በከባድ ተመትቶበታል። ጠላት ከወልዲያ ወደ ቃሊም ኃይል እንዳይጨምር ጃርሳ ላይ በመዝጋት እና በጨለማ ግራ እንዲጋባ አድርጎ በመምታትና ሙትና ቁስለኛውን ጥሎ ወደ ወልዲያ እንዲሸሽ አድርገውታል። በርካታ ኃይሉ ጃርሳ ጥቁር አስፋልት ላይ በደፈጣ እና ቃሊም በሶስት ግንባር በከባቢ የተመታበት ሲሆን ደሌ ስድስት ሰዓት ተኩል ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶ በኋላም ብረት ለበስ እነዙ 23 ከበርካታ ኃይል ጋር ወደ ጃርሳ ማጥቃት ቢያደርግም ሊሳካለት ባለመቻሉ ድሮን ጭምር በማምጣት ውጊያው ላይ ውጊያ ውጊያውን ሊቆጣጠር ቢሞክርም ሳይሳካ ለቀርቶ በመቶዎቹ የሚቆጠሩ አብዛኛው ምልምል ሰራዊቱ አልቆበት አድሯል። ከዚህ ጋርም ተያይዞ በርካታ የወሎ ቤተ አማራ አካባቢዎች የአገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያየ አካባቢ በግዳጅ እና በአፈሳ ለብለብ ሰልጠኑ የመጣው ኃይል እየተበተነ ፋኖን እየተቀላቀለ ይገኛል። በዚህ የተመሳጨው ፋሽስቱ የብልጽግና የ የአንድ ቡድን አገዛዝ ዙፋን አስጠባቂ ሰራዊት በአውደ ውጊያ የደረሰበትን ሽንፈት ለመቀበል እንደተለመደው ንጹሃንን ህዝብን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ እየፈጸመ ሲሆን ቤትና ንብረትም እያወደመ ይገኛል። መዳረሻው ድል ና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎም ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ግንቦት ሶስት 2017 ዓመተ ምህረት አድማጮቻችን፣ ለዛሬ የነበረን ዜና ይሄንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ይሁንልን።